መቼ ነው መጨረሻ ላይ ተዝናናሹ? ከወንድ ጋር ብቻ እኮ አይደለም መዝናናው። ከሴት ጋርም እኮ ወጥቼ እራት ነው እ መቼ ነው መቼ ነው የተዝናናሹ? እንደዚህ ከሴት ጋር ምን ከወንድ ጋር እንዴ? አለፍ አለፍ እያልኩኝ እኮ እወጣለሁ እራት፣ ዝም ብለን ማለት ማለት መዝናናት መጨረሻ ጊዜ ተዝናናሹ? ናቸው ይላል ለር አላቀውም፣ ቀኑ አላቀውም፣ ረስቸው አለው። ፓስፖርት አለሽ? አዎ። ከሀገር መውጣት ትችያለሽ እንዴ? አዎ፣ ለምን አልወጣም። ገንዘብ ሳለሽ ከሀገር መውጫ ትኬት ምናምን አውሮፕላን መቁረጫ። እሱ የፕሌን የለኝም። እስኪኖረሽ ስሪ በቃ በቃሽ። እሰራለሁ። ቤት ኪራይ እየጨረሰብን እኮ ብር። ቤት ኪራይ የሚጨርስብሽ ከሆነ ደግሞ ለመዝናናት አለማሰብ ገንዘብ ሴት ማድረግ። መዝናናት ከመውደድ ይልቅ ሴት ማድረግ መውደድ፣ ነገን የተሻለ በመድረስ መቆጠብ፣ በሙሉ ብር አለማጥፋት፣ እሱ ጥሩ ነው። አዎ እኔ በጭራሽ ብር መያዝ አልችልም። በህይወቴ የጎዳኝ ብር መያዝ አልችልም። ብር መያዝ ካልቻልሽ ልጅ መያዝ ትጀምራለሽ። ተሻል ብር መያዝ ያስፈልጋል። እኛ ሀበሾች የገደለ ምንድን ነው እከሌ ያደረገው ብለን እኛም እናደርገዋለን። እከሌ ሺ ብር ቤት ተከራየ እኛም እንከራየዋለን። እከሌ ሽማል ቤት ተሰራ እከሌ አይፎን ገዛ እኛም እንገዛለን። እንደዛ ከሚሆን ብር ማጠራቀም። አሁን አንቺ መዝናናት ሳይሆን የሚያስፈልግሽ ገንዘብሽን ያዝ አድርጎ ትምህርት ማምለር የተሻለ ቦታ ለመድረስ መረት፣ አንድ ሁለት ሶስት ስራ መስራት እዛን ቀስ ብለሽ ተዝናኝ። አይ ድምጽ አልነበረውም። እንትን እዚህ እኮ ሶስት አራት ስራ መስራት እኮ አትችልም። ትችያለሽ፣ ትችያለሽ፣ ሞክሪ፣ ትችያለሽ። መዝናናት ከማሰብሽ በፊት መጀመሪያ ምን ማድረግ ነው? በደንብ በመስራት በደንብ ገንዘብ መያዝ። አሁን ማን አንተ አለልኝ እኮ ኖርማል ነው። ምን አገባኝ እኔ? እናትሽ ነኝ? የአባትሽ ነኝ? ወንድምሽ ነኝ? ምን አልችን አዝናናሻለሁ። ምን ችግር አለው? ችግርማ አለው።

አኮ እኔን ደሙ የኔ ሚስት ለመሆን ደግሞ መስራት እንጠብቅቻለሁ። ገንዘብ ነው ያንስ፣ ያው እሱ ግድ ነው። ግን ግን ደሞ ግድ ይታም ያዝ። ደሞ የአንተ ሚስት ለመሆን ደግሞ ከወደድከኝ በቂ ነው። ወደሽ ምን ትሰራለሽ? ስለ ወደሽ ምን ማገኘው ተቀማለስ? አንድ ነገር ነገር ዳቦ ይሆናል የአንቺ ፍቅር ጠዋት ከእንቅልፋችን ስንነሳ ጋግረሽ ታገኛለሽ። አይ እኔ ያልኩ አንተ ከወደድከኝ፣ በቃ ከዛ በኋላ እኔም ቀስ በቀስ ስራ ሰራለው ነው በቃ ነገሮች ኖርማል ነው። መጀመሪያ ፍቅር እንትን ይላል። ከብር እኔን ካገኘች በኋላ ቀስ በቀስ ከምትሰሪ እኔን ሳታገኝ በፊት ሰሪ ተለዋጭ ከዛም በኋላ እኔን ታገኘኛለሽ እንጂ እኔ አሁን አንቺን አግኝቼሽ ከኔ በኋላ ገና ከኔ ጋር ሆነሽ ገና እየሰራሽ እየተለወጥሽ ገና ለምን እጠብቅሻለሁ? ለምን እስክትለወጥ ይጠብቃለሁ? መጀመሪያ አሁን ነው እኔን ሳታገኘኝ በፊት ከሞን አንድ ላይ ለመሆን ስል መስራት አለብኝ ብለሽ ስር ገንዘብ ያሽም ዛን አትሊስት ቢያንስ ሴቶች ሪሌሽንሺፕ ላይ ከመግባታችሁ በፊት

እሺ እሺ፣ ይሄ ወንድማዊነትም የጓደኝነትም ምክር ነው። እሺ ብስ አዎ፣ ተቀብያለሁ። ሌላ ደግሞ አንድ ደግሞ በጣም የሚያበረታታ ምክር ልምከርሽ። እሺ ብስ ድንግል ነሽ? አይደለሁም። ያኔ ንጽህናሽን ክብረ ንጽህናሽን የሰጠች ሰው ሳይንከባከብሽ፣ እኔ ለምንድን ነው የምንከባከብሽ? ምን ያገናኘዋል እንዴ ለሱ በጣም ትልቅ ነገር አድርገህ ተሽለትቶች ከሄደ እኔ አሁን እሱ ተጠቅሞ የጣለው ሌላም ሰው አንስቶ ተጠቅሞ የጣለውን አሁንም ሌላ ሰው አንስቶት የተጠቀመውን እኔ ድጋሚ አንስቼ ምንም ባይኖርሽ እራሱ ገና ለገና ነገ ትወደኛለች ብዬ ለምን እንከባከብሻለሁ እንዴ። አሁን ድንግል ነኝ የማገባው እያልኩ ነው። ችግር የለውማ። አይ ድንግል ለማገባው ሳይሆን አትሊስት ድንግል ካልሆነች የራሷ ነገር ቢኖራት ይገባል። እኔ አይመስለኝም። አሁን ድንግልና የሚያስብ ወንድ እንዳለ እንዴ? አለ ሌላ ሰው ደብድሮ ላሰፋው እኔ ለምን ልጅ ለምን እንደሆነ ታውቂያለሽ? ብዙ ሴቶች አሁን የዘንድሮ ሴቶች ብዙ ሴቶች አንቺ አዲስ አበባ ስላልኖርሽ ነው እንጂ፣ አዲስ አበባ ብሔረ ጸጌ የሚባል ፓርክ አለ፣ ፒኮክ የሚባል ፓርክ አለ። እዛ ደግሞ ደጉለል የመለስ ፋውንዴሽን የሚባል ፓርክ አለ። መጀመሪያ ድንግልናቸውን ሲሰጡ ወይ እዛ ፓርክ ላይ ወይ ደግሞ የሶስት መቶ ብር የስድስት መቶ ብር ቤርጎ ላይ ነው። መጀመሪያ ድንግልናቸውን የሰጡትን ሰውዬ ዋጋ ያስከፍሉትም እንዲተንከባከበኝ እንዲያርገኝ አይሉትም። በነፃ ነው የሚሰጡት፣ ምንም መስዋዕትነት ሳይከፍል ከዛስ በኋላ ከዛ በኋላ ለሚመጣው ሰው ጭንቅ ዱባይ ካልወሰድክ ኬንያ ካላዝማለ በዚህ ወጥቼ በዚህ ወጥቼ አይሰራም። ወቶሽ አላ። ያኔ በድህነትሽ ጊዜ ወይ ምንም ሳይኖርሽ የሰጠሹ ሰውዬ አክብሮች ከአንቺ ጋር ሊቀጥል ይገባል። እሱ አብሮሽ ካልቀጠለ እኔ የምሸከምሽ ለምንድነው? እኔ እንድሸከምሽ ምን መሆን አለብሽ? ራስሽን የቻልሽ ሰው። አሁን ድንግልና ሽምት ሰጪ ትልቅ ሰው ሆነሽ አይደል? እኔ ትልቅ ነኝ፣ ሴክስ ማድረግ ኃላፊነት አለኝ ሴክስ ማድረግ ችላለሁ ብለሽ አይደል ከሰው ጋር የምትተኙ ወይም የተኛሽ። ስለዚህ እንደዛ ትልቅ ሰው ነኝ ብለሽ ካሰብሽ የራስሽን ቢል መክፈል አለብሽ። ራስሽን መቻል አለብሽ። ለራስሽ ኮስሞቲክስ፣ ለራስሽ እቃዎች ራስሽ ማሟላት አለብሽ። ለምን ትልቅ ሰው ነኝ ብለሽ ከሰው ጋር ትንተራላ። ሴት ልጅ በቃ ትልቅነቷ የምትጀምረው አዋቂ ሰው መሆኗ የምትጀምረው ድንግልናዋን ከሰጠሽ በኋላ ለምን ደርሻለሁ አለው። ተደፍረሽ አይደለም ያጣሽው፣ ደስ ብሎሽ እስከሰጠሽው ድረስ ድንግልናሽን ደርሻለሁ ለአቅመ ህይዋን ደርሻለሁ፣ መስራት እችላለሁ በኢትዮጵያ ሕግ መሰረት ተምሬያለሁ፣ አውቄያለሁ ብለሽ ስለሆነ ከሰው የተኛሽው። ስለዚህ ተኝተሽ አንድ ሴት ድንግል ካልሆነች ተኝታ ከመጣች ቢያንስ የራሷን የምትበላበትን መቻል፣ የምትንቀሳቀስበትን መቻል አልፎ ተርፎም ደግሞ አግብተሽ ቢያንስ ወንዱ ድግስ ሲችል የሽንግልና ሲችል የሽርሽርሽን ሲችል ቢያንስ የፎቶ የፎቶ መቻል አለብሽ። ካልሆነ አንቺም አንዴ ነው የምትኖሪው፣ እኔም አንዴ ነው የምኖረው። ለወንድ ልጅ ግዴታ የሰጠው የለም። አንቺ ለሴቶች ህይወት አንዴ እንደሆነች ሁሉ እድሜያችሁ ለወንድም አንዴ ነው። እኔ በሀያ ዘጠኝ ዓመቴ ማንንም ሰው የመቀለብም ሆነ የማንንም ሰው ህይወት ማቃናት ድርጅት የለት ለራሴ የምኖር ሰው ቤተሰብ የማስተዳደር ብዙ ኃላፊነቶች አለ። ስለዚህ ሌላ ሰው ማኖረው ለምንድን ነው? እኔ ግን እንትን አውቃለሁ። ብዙ ብዙ ሴቶች በወንድ ላይፋቸው የተቀየሩ ሴቶች አውቃለሁ። ቤተሰቦች ቤተሰቦቻቸውን የቀየሩ ላይፋቸው የቀየሩ ብዙ ነገር ብዙ ደረጃ ላይ የደረሱ ሴቶች አውቃለሁ። ምንም ሳይኖራቸው የደሃ ልጆች ሆኖ፣ እውነት ነው ሳይሰሩ በወንድ ነው የተቀየሩት። አዎ ግን አሪፍ አሪፍ ነው የሚኖሩት። አዎ፣ እነሱ ምን ይባላሉ መሰለሽ? ቂጠበረዶ በረዶ ይባላሉ፣ ወይ ደግሞ በእናንተ ሀገር ቋንቋ ሸርሙጣ ወይ ሸሌ ይባላሉ። ለምን መሰለሽ እንደዚህ ያልኩት፣ አሁን እነዚህ ቂጠበረዶ በረዶ ወይ ሴተኛ አዳሪዎች ምንድን ነው የሚያደርጉት? በሰው አንድ ወንድ ይመጣና ገንዘብ ይሰጣቸዋል። ከዛም በኋላ እነሱ በምትኩ ይሰጣሉ፣ እግራቸውን ከፍተው ብልታቸውን ይሰጣሉ ማለት ነው። አረ እነሱን አይደል በተለምዶ ሰርሙጣ ወይ ሸሌ የምንለው ለወንዱ ምንም ያበረከቱት ነገር የለም ወንዱ ብር ይሰጣቸዋል፣ እነሱ እግራቸውን ከፍተው ይሰጣሉ። አንድ ሴት ልጅ ምንም ሳይኖራት በወንድ ልጅ ንብረት ቤተሰቧን ቀየረች ማለት ምንድነው? በተዘዋዋሪ እሷም ሸሌ ናት ማለት ነው። ወንዱ ብር ከፈላት እሷ ደግሞ እግሯን ከፍታ ቤተሰቧን ለወጠች ማለት ነው። በወንድ ብር የተለወጡ ሴቶች ስታይ የተኛ ዳሪዎች ወይ ደግሞ በድሮ ምንድነው የሚባለው? ኮማሪ ይባላል፣ ድሮ ኮማሪት ይባላል። የቡና ቤት ሴቶች የተኛ ዳሪ፣ አሁን ተሻሽሎ ይጣበረው የሚለው ላይ ደርሷል። ተረዳሽና? አልተረዳሁም እንዴት በኖርማል በስነ ስርዓት ካገባችሁ እሱ ብቻ ከያዘች፣ እንዴት ሸሌ ትባላለች? አግብታውም የሸሌ ስራ ነው እየሰራች ያለችው። እሷ ምንም እየሰራች አይደለማ። ስራዋ ምንድነው? እግሯን መክፈት ነው እንዴ? አሁን ያልስማት ኮይማ ጠንክራ ሰርታ የተቀየረች አላልሽኝም። አሁን ቢዝነስ ከፍታ ጠንክራ ሰርታ ተቀጥራ ሰርታ ተሯሩጣ ሰርታ አደገች አላልሽኝ። በወንዱ ብር ቤተሰቧን የለወጠችን ያልሽኝ። ስለዚህ ወንዱ ነው ሁሌ ብሩ የሚያመጣው። ወንዱ ደግሞ አምጥቶ ሰጣት ማለት እሷ ግዴታዋ ምንድነው? እግሯን መክፈት ነው። የእሷ ስራ እግሯን መክፈት ይቻላል። ስለዚህ ህጋዊ ሴተኛ አዳሪ ትባላለች፣ ካገባችው ራሱ። ወይኔ ተረዳሽኛል። አሁን አንዳንድ ወላጆች አንቺ አሁን ሰርተሽ ቤተሰብሽን ስትቀይር ምን ይላሉ? በልጄ ላብ ተቀየርኩኝ፣ ይኸው ልጄ እንዲያደርገችልኝ ምናምን። ልክ ግን እግርሽን ከፍተሽ የምታመጩ ከሆነ እንዳልሽው፣ አግብተሽ ቢሆን ለወንድ ልጅ እግርሽን ከፍተሽ ከሆነ ብር የሚሰጥሽ ቤተሰብ ላይ የሚገባው በልጄ የሚሙ ህይወት የተቀየረ ከወለዱ አይቀር እንደዚህ አይነት እሙ መውለድ ነው ነው ማለት ያለበት ቤተሰብ ማይ ነው አንኩ ሞን ይሆነ ማለት ነው። ለበጥ መጥላት የዘንድሮ ሴቶች ስራ በጣም ትጠላላችሁ። ስራ መጥላት የለባችሁ ማለት መጥላት አይደለም። አሁን አንተ አስተሳሰበ ማለት በጣም ደስ ይላል ማለት፣ ለሰው ለሴት ፓወር ትሰጣለት። የወንድ ጥገኛ አትሁኚ ነው በቃ ምን እንዲሆን አይደል? አብይታሽም የወንድ ጥገኛ ከሆነሽ ችግር አለብሽ ማለት ነው። መነሻ ማንም ሰው ላይኖር ይችላል። መነሻ አንድ ሰው ከሰጠሽ አሁን ባለቤትሽ ብር ኖሮ ታንቺ ከሌለሽ የተወሰነ ነገር ተበዳድረሽ መሯሯጥ ከሱ በፍቅርም ከሰጠሽ በፍቅር የሰጠሽን ብር ተዝናኝበት ብሎ መቶ ሺህ ብር ቢሰጥሽ መቶ ሺውን ጥፍትፍት አርገሽ ለሌላ ቀን ድጋሚ ግርሽን ከፍተሽ መቶ ሺህ ብር ከመጠበቅ ይልቅ የሰጠሽን መቶ ሺህ ብር ቆጠብ ቆጠብ አድርገሽ መስራት